ጉድ ነው፣ መቼስ ቢዋይዲ ምርቱን ቀነሰ እየተባለ ነው። ትልቁ የቻይና የመኪና ብራንድ ዋጋውን ቀንሶ ብዙ መኪኖችን ለመሸጥ ቢሞክርም የሚገዛው ጠፍቶ ምርቱን በአንድ ሶስተኛ ደረጃ መቀነሱን ሮይተርስ ዘግበዋል እየተባለ ነው። ቢዋይዲ እስከ ሠላሳ አራት ፐርሰንት ዋጋ ቀንሶ መኪኖቹን ለመሸጥ ቢሞክርም የሚገዛው ጠፍቷል እየተባለ ነው። ሰላም። እንደምን አላችሁ፣ እኔ ጆርናሊስት ጎሳ ነኝ። እንደተለመደው ዛሬም ስለ መኪኖች ልናወጋና ልናወራ እዚህ ተገናኝተናል። እኔ ገለልተኛ በሆነ መልኩ ሁል ጊዜ ነፃ መረጃ ለእናንተ የማስተላልፍላችሁ ካር ጆርናሊስት ጎሳ ነኝ። ይህንም ፕሮግራም ስትከታተሉ ከእናንተ የሚጠበቀው ነገር ላይክ፣ ሰብስክራይብ ማድረግ ብቻ ነው። በፍቅር ነው የምጠይቃችሁ። በቻይና ትልቁ የመኪና አምራች የሆነው BYD ያመረታቸው የBYD ብራንዶች እየበዙ በመምጣታቸው ማለትም ስቶኩ እየጨመረ በመምጣቱ በቻይና ምርቱን እያዘገየ መሆኑ ተነግሯል። BYD የምሽት ፈረቃዎችንም ሰርዟል። ማለትም በቀንና በማታ ደበር የሚሰሩት የማታ ፈረቃውን ሊሰርዝ ችሏል። እና አሁን እየሰሩ የሚገኙት በቀን ፈረቃ ነው። በአንዳንድ ማምረቻ ፕላንቶች ላይም አንድ ሶስተኛውን የማምረት አቅሙን እንደቀነሰም እየተናገረ ይገኛል። አዳዲስ የተከላቸው ማምረቻዎችም እየዘጋ እንደሆነ ዘገባው ዘግበዋል። ምንድነው እየተፈጠረ ያለው? ከዚህ በፊት ነግሬያችሁ የነበረው የቻይና ኤቨርግራንድ ቲዮሪ ቢዋይዲ ላይ ሊፈጸምበት ይሆን? የዎል ሞተርስ ባለስልጣን ዌጂያንጆ የተናገረው ነገር እውነት ይሁን? ማለትም የቻይና ትላልቅ ብራንዶች ኤቨርግራንድ ሊሆኑ ይችላሉ። ማለትም ኤቨርግራንድ ማለት በቻይና የሚገኝ ትልቅ የሪል ስቴት ካምፓኒ ነው። በእዳ ብዛት የፈረሰና የቻይና መንግስት በ2024 እንዲፈርስና ንብረቱን ሸጦ እዳውን እንዲከፍል ያደረገው ተቋም ነው። ቢዋይዲም ጉዞን የጀመረው ይመስላል። አንዳንድ ማምረቻዎችን እየዘጋ ነው። የምሽት ፈረቃዎችንም እየቀነሰ ነው። በእውነቱ ይሄ ዜና በጣም አስፈሪ ነው። ነገር ግን በአንድ በኩልም ስትመለከቱት የቻይና ትልቁ ብራንድ ቢዋይዲ ሙሉ ለሙሉ ይጠፋል ማለትም አስቸጋሪ ነው። ነገር ግን ከዚህ በፊት ሲነገር የነበረው የነ ዌይ ጂያንጁ ሐሳብ በተግባር ተፈጻሚ እየሆነ ነው። ከዚህ በፊት ታስታውሱ እንደሆነ እንደነገርኳችሁ የቻይና የቢዋይዲ እና ትላልቅ ቻይና ውስጥ የሚገኙ የመኪና አምራቾች መኪኖቻቸውን በዚሮ ማይል ዩዝድ ካር ስም አዳዲስ መኪኖችን እየሸጡ ስቶካቸውን ለማቃለል እየሞከሩ ነበረ። አሁን ግን ስቶኩ እየጨመረ ሰዎች የቢዋይዲ ምርት መግዛታቸውን እያቆሙ መጥተዋል። ለመሆኑ ለምንድን ነው ሰዎች የቢዋይዲ ምርትን መግዛት ያቆሙት? ይህን ልግለጽላችሁ። ለምሳሌ የቢዋይዲ የመኪና ብራንድ በጣም ቫሊዩ ሪቴንሽን ሬቱ ዝቅተኛ ከሚባሉ መኪኖች መካከል ነው። ትናንሽ ብራንድ የሚባሉት ራሳቸው እንደ ቢዋይዲ አይደሉም። ቫሊዩ ሪቴንሽን ሬት ማለት መኪናውን በገዛችሁት በስንት ቀን ውስጥ ዋጋው ይወርዳል የሚለው ነው። ወይም መኪናውን ከገዛችሁ ውስጥ በኋላ ተጠቅማችሁበት በስንት ተሸጡታላችሁ ሪሴል ቫሊዩ። ስለዚህ የቢዋይዲ ቫሊዩ ሪቴንሽን ሬቱ በጣም ዝቅተኛ የሆነ በመምጣቱ ብዙ ቻይናውያን የቢዋይዲን ምርት መግዛት አቁመዋል። በዚህም ምክንያት የቢዋይዲ መኪኖች ስቶካቸው በጣም እየጨመረ ነው። በተመሳሳይ መልኩ የቢዋይዲ መኪኖች በአጠቃላይ ሽያጫቸው እየጨመረ መምጣቱ ምንም ግልጽ ነው። ለምሳሌ ቢዋይዲ ሲግን በዓለም አቀፍ ደረጃ አንድ ሚሊዮን መኪና ተሽጣለች ብቻዋል። ቢዋይዲ ዩዋን ፕላስም እንደዛው ከአንድ ሚሊዮን በላይ መኪኖችን በዓለም ደረጃ በመሸጥ በኤሌክትሪክ ታሪክ ውስጥ ታሪክ ሠርተዋል። ነገር ግን መሰረቱ እዛው ቻይና ነውና የቢዋይዲ ምርት እየቀነሰ ከመጣ እስቶኩ እየጨመረ ሰዎች የመግዛት ፍላጎታቸው እየቀነሰ ከመጣ ነገ ተነገወዲያ ወደ ኪሳራ ማምራቱ በጭራሽ የማይቀር ነገር ነው። ሌላኛው ነጥብ በቻይና በጣም ትላልቅ ተፎካካሪዎች እየመጡ መምጣታቸው ነው። ለምሳሌ ሻዎሚ፣ ኤክስፒንግ ተጠቃሾች ናቸው። ለምሳሌ ሻውሚ በአሁን በሶስት ቀንና በሁለት ቀን ውስጥ አንድ መኪና ለሽያጭ አቅርበዋል። ይህንን መኪና ለናንተ በደንብ አድርጌ አስረድቻችኋለሁ። ሻውሚ ዋዩ ሰበን ይባላል። በቻይናውያን ዘንድ በሰልፍ ነው እየተገዛ ያለው። በጣም ብዙ ሰዎች ይህንን መኪና ወደውታል። መኪናው ዋዩ ሰበን ለሽያጭ ማለትም ለኦርደር በቀረበ በሦስት ደቂቃ ውስጥ ከ200ሺ በላይ ሰዎች ይህንን መኪና ኦርደር አድርገዋል። ማለትም ቅድመ ክፍያ እየከፈሉ ኦርደር አድርገዋል። ይህንንም በአፕሊኬሽን ነው ተፈጻሚ ሲደረግ የነበረው። የቁጥር ስህተት አይፈጠርም ልላችሁ ፈልጌ ነው። አፕሊኬሽኑ ላይ በግልጽ መመልከት ትችላላችሁ፣ ያመለከተው ሰው ማለት ነው። ስለዚህ እንደነ ሻኦሚ ያሉ ትላልቅ ብራንዶች ወደዚህ ኢንዱስትሪ ውስጥ መቀላቀል ምናልባት እነ ቢዋይዲን ያስፈራም ይመስላል ፕሮዳክሽናቸውን እየቀነሱ መጥተዋል። ነገሩ ምንድነው? በጣም ግልጽ ነው። ያብራራውላችሁ ነው። ነገር ግን እነቴ ቴስላም አሉ በተለይ ሻውሚ በጣም አስፈሪ ደረጃ ላይ ነው ያለው ያለው የታጠቀው የቴክኖሎጂ ብቃት የታጠቀው ውበትን ስትመለከቱት ትደነቃላችሁ። የተከበራችሁ የቻናሌ ቤተሰቦች ቢዋይዲን የገዛችሁ ካላችሁ በጣም ምናልባትም መጠንቀቂያ ያለባችሁ ነገር ካሁኑ እንድታስቡበት እፈልጋለሁ። መረጃውም ደግሞ ውሸት ለመሰላችሁ በጣም ተሳስታቸዋል የተከበራችሁ የቻናሌ ቤተሰቦች በግንቦት 2025 BYD በ22 ሞዴሎች ላይ ከፍተኛ ቀናሾችን ጀምሮ ነበረ። ማለትም በፈረንጆች አቆጣጠር ማለት ነው። እስከ 53000 ዩሃን ማለትም 7390 ዶላር BYD ሲግል ገብታለች። አሁንም በዛ ዋጋ ነው እየተሸጠ የሚገኘው። ይህ እርምጃ የተሰነሳሰው በነጋዴዎች ላይ የመኪና ምርቶችን እየጨመረ በመምጣቱ ነው። የምስራቅ ቻይና የሚገኝ አንድ ትልቅ አከፋፋይ በዚህ ጉዳይ ምክንያት ሥራውን በከፊል አቁሟል። ምንም እንኳን ኃይለኛ የዋጋ አወጣት ስልት ቢሆንም ኢንቨንተሪዎችን ማድረጉን ቀጥሏል። በውጤቱም BYD በቻይና ያለውን ምርት ቀንሷል። ሮይተርስም ይህንን ጉዳይ ዘግቦታል። በጭራሽ ውሸት እንዳይመስላችሁ። ለመሆኑ BYD በቻይና ምርቱን ሊቀንስ ይችላልን? ይህን ጉዳይ በደንብ ግልጽ ልጽ አድርጌ ለማሳየት ልሞክር። ጉዳዩን የሚያውቁ ሁለት ሰዎች ለሮይተርስ እንደተናገዱት BYD በመላው ቻይና በሚገኙ አንዳንድ ፋብሪካዎች የምሽት ፈረቃዎች ቀንሷል የ መኪና አምራቹ አዳዲስ የምርት መስመሮችን ለመጨመር አቅዶም ነበር፣ ነገር ግን እነዛን እንደዘጋቸው ተነግሯል። እነዚህ እርምጃዎች ቢያንስ አራት ፋብሪካዎች የማምረት አቅም በአንድ ሦስተኛ ቀንሰዋል። ለተጠቀሱት ድርጊቶች ሁለት ምክንያቶች ነበሩ፦ ወጪዎችን መቆጠብና ግቦችን አለማሟላት በቻይና ኢቪ ዳታ ትራከር መሠረት የቢዋይዲ ብራንድ በጥር ሜ 2025 1 ሚሊዮን 151919 ተሽከርካሪዎችን በአገር ውስጥ ይሸጣል ወይም ሸጧል። ይህም በዓመት ውስጥ 11 በመቶ ጨምሯል። የኩባንያው የውጪ ንግድ መጠን በተመሳሳይ ጊዜ 374200 ዩኒቶች ደርሷል። ይህም የ112 በመቶ ጭማሪ አሳይቷል። ነገር ግን የቻይና የመኪና አምራቾች ማህበር CAAM መረጃ እንደሚያመለክተው የBYD የምርት እርገት በዚህ ዓመት በግንቦት ወር 0.2 በመቶ ዝቅ ብሏል።